አይቻልማ፣ አይሆንም ዲበቀ ይበቃኛል። ስለ ናፍቅሽኝ እኮ ትመጣ ነበር እንዴ? ይኸው መጧል አይደል። ቆይ ለምንድን ነው በዚህ ልክ የምንለያዩ? የተፈጠረ ነገር አለ? አደ ነግሬሽ የለ በቤት ውስጥ ፍቅር የለችም። ታለም ደግሞ በጣም ተጨናቃለች። ሌሎች ነገሮችን ማድረግም መናገርም አልችልም ፍቅር ለምትሰራው ድራማ ለምድረ ቦታ የምትሰጣት ታውቃ እኮ ነው ዴቭ ቆይ ለምን አንተ አትነቃ አይ አይመስለኝም በአሁኑ ምንም እያደረገች አይደለም ዝም ብላለች ዝምታዋ ደግሞ በጣም ነው የሚያስፈራ አዴ አንተ ስለሷ በዚህ ልክ መጨነቅ አይገባም አውቃለሁ አዴ አንቺም እንድትረጅኝ አልሞክርም በቃሽ አንተም እሷን ለመረዳት የምትሞክረው ነገር አልረዳም እሺ ልቀቀኝ ዴቭ ይሄዳለሁ ወዴት ነው የምትሄጂው አለ ምን እያደረጋት? አንተ ምን አገባህ? ቆይ እሺ፣ ለምንድ ለምንድን ነው የሚያንገላታት? ያመ አንቺን ትናገርሻለች። ልጅ ፈጣሪ አክብርሽ ጥሩ ነገር ናደረግ። እሺ እናቴ፣ እማዬ ለምን እሷ የምትልሽን ነገር ታምኛታለሽ? አውቃ ነው። አንቺ ዝም በይ ቤዛ። ካላስቸገርኩሽ አንድ ጊዜ ብቻችን ትታይናለሽ? እሺ ምን በደልኩሽ? ምን አጠፋ? በቃ አንቺ ለኔ ምንም አታስብልኝ ማለት ነው። እማዬ ሳልነግርሽ ወደዚህ ስለመጣው በጣም ይቅርታ። ለምን ወደዚህ መጣሽ? ከእናትሽ ይልቅ ቤዛ መርጠሽ ነው? አይደለም እማዬ፣ ግን ደግሞ ቤት ውስጥ ማንም የሚረዳኝ ሰው የለም። መረዳት ማለት ቆይ፣ አንዴ ሩታ፣ አንዴ ሮማን፣ አንዴ እኔ እየተመላለስን አልጠይቅንሽም? እሱን ጥፋተኛ አድርጋችሁ ከመፍረዳችሁ በፊት ለምን ብላችሁ ልጠይቁኝ ይገባል። እሺ ፍቅር፣ አሁን ገብቶኛል። ኔኒድ ወዴት ወደ ቤታችን ነው። እዛ ሁሉንም ነገር እንነጋገራለን። አይ በቃ ወዴትም አልሄድም። አሁንም ቢሆን ለምን ሰዓት ነግሪኝ ይመጣሽ ብለሽ ልትናገሪኝ እንጂ ለእኔ አስበሽ አይደለም። ይመጣሽ ድሮም ቢሆን አባዬ እንጂ አንቺ ኔን አቶጅኝ። በቃሽ ፍቅር! እንደ እናት ምንም ነገር ሳላጎልብሽ ያሳደግኩሽ የአባትሽን መዳ ጨምሮ ማለት ነው እኔ ግናርኩሽ። ፍቅር፣ ምን እያደረግሽ ነው? ልሽቶ ልትኬት። አረ እማዬ፣ ምን እያደረግሽ ነው? አንቺ ልትኬት እንጂ ፍቅር፣ እማዬ እንጂ እኔና ቤዛ እነ ፍቅር ቤት መታ። ከዛ አሹዬ እንዴት ነሽ ስትል፣ ምን አባሽ ልታረጊ መጣሽ? ምን ፍዳይ? መዝም ብዬ ማለትም እማየን ፈልጌ ስትል፣ አይ አንቺ ደግሞ ቀልድሽን አይጠገብም። እትዬ አይደሉም በራሳቸው አፍ እዚህ ቤት እንዳትመጭ ያሉሽ? ከዛ ቆይ አሁን ምን መጣሽ? ዝም አትላትም እያለ ዳይመንድ እንግዲህ ጎትቶ ሲያስወጣት፣ ቆይ ምን ያደረክ ነው? ልቀቀኝ። አንቺ ቆይ ምን አይነቱ ፈጣጣነሽ! በመድኃኒዓለም እያለ፣ ቆይ አንተ ሲጀመር በዚህ ቤት አንተ ምን ያገባሃል? ትንሽ ያበዛህ አልመሰለህም? ወንድሜን አሳሰርከው አሁን። ዝም አሁን ደግሞ ምን አድርጊ ነው የምትል? አንቺ ቀዳዳ ወፊት ባለመታሰርሽን ፈጣሪ ልታመሰግኝ ነው የገባው ይላተ ዳይመንድ እንደ ቀጠራ እንደ ቀጠራያት እንደዚህ ሳላራግፈሽ ቀጥ ብለሽ ውጪ። አልወጣም ከዛ የፍቅር እናት ከላይ መጣ ምን ዱኔ አሹ ስትል ጊዜ እማዬ እማዬ እያለች ወደ ሷ ጥላ የተደበቀች ትኖራለች። ቤዛ ምን እየሰራሽ ነው? ማለቴ እኔ አንቺ ፈልጌ ነው። ደህና ነሽ አሹ? አቤት አቤት፣ እግዚኦ እግዚኦ እግዚኦ ውሸቷን እያለ እንዴ ዳይመንድ በግድ ካልወጣሽ እያለኝ ምን አደረግኩኝ? ትላለች ቤዛ ዳይመንድ። በሊዛት ሙታ ቆይ ለምን እኔ አንቺ ላወራሽ ነው የመጣሁት። ምንድን ነው የምታወሪኝ? ያው ስለ ፍቅር። ስለ ፍቅር ስትል እንግዲህ በልጇ ስለማትደራደር በልጅቷ በልጅዋ ስለሆነ እንግዲህ ፍቅር እንግዲህ ያን ሳታውቅ ወደ አንቺ ነው የመጣውት። እማዬ የኔ እናት እያለች ፍቅር ያለችው እኔ ቤት ነው። የምርሽ ነው? አው ፍቅር የእኔ ቤት መጣ፣ ተደብቃለች እንጂ ምንም አልሆነችም፣ አትጨነቂ። የምርሽ ነው ቤዛ? ፍቅር አንቺ ቤት ነው ያለችው? አው እማዬ፣ እኔ ጋር ነው ያለችው። ተመስገን፣ ስንቱ ነው ያሰብኩት እያለች የፍቅር እናት በዋህ ልብነቷ የቤዛ ሰላም ትላታለች። ቆይ ምን አስበሽ ነው የመጣ ሹላታ ዳይመን መቼስ እሳቸው አዝነሽ አይደለም የመጣሽ፣ የቅርታ ማዘር ቤዛን እኔ በፍጹም አላምናትም፣ የሆነ ነገር ቀሚዋ ያፈልገ ነው እንጂ ዝም ብላ አትመጣም። የመጣችም ቤዛ አረማዬን የምሬ ነው ፍቅር ደግሞ እንዳትናገሪ ብላ ብል ስሰጠኝ እማዬ እንዴት የተጨነቀች ዝምላለ ብዬሽ ነው የመጣሁት። ዳይመንድ እንዲህ ይነቃበታል። አዎ ዳይመንድ የምሬ ነው ስለለች፣ ቆይ አንተን ለምድሮ ማመን ያልፈለከው ወይስ አንተም እንዳትናገር የሰጠች እናገራለን። አንቺ ያትተራተሪ ቀዳዳ ወፊት አንቺ የእኔ ያላቅሽም። አሁን የሰው ቤት አንረብሽም፣ ከዚህ ቤት ቀጥብለሽ ውጪ። የፍቅር እናትም አይተዋት በቃ ቤዛ አስበሽ ስለመጣሽ በጣም አመሰግናለሁ ትላለች። ቤዛ ያለችው ነገር ትክክል አይሆን ይችላል። ቆይ ምን ያስዋሸኛል? ከፈለጋችሁ እንደሆነ እንሂድ ፍቅርን ላሳያችሁ። ነው ቤት ነው ያለችው ነይ ግቢና ቤት እናውራ። እንግዲህ በፍቅር እናት በጎኗን በደካማ ጎኗን ተጠቀመች ማለት ነው፣ ቤዛ ማለት ነው። በሚያሳዝን ሁኔታ እንግዲህ አዎ። ግን ፍቅር ልክ ነው እዛ ቤት ውስጥ አለች። ግን ነገር ግን እንግዲህ በጣም ቤዛ ጥቅም ፈልጋ ነው እንጂ ዝም ብላ አይደለም የፍቅር እናት እጅ ውስጥ የገባችው። ሌሊ አዝሯት ወጥታ ነበረ እንግዲህ ባቡሬ ለምለም የምን ሆነ ሽብኝ ነው እያለ እንግዲህ ከመሬት ብድግ አድርጎ ያነሳታል። እሺ ተነሽ ሐኪም ቤት እኔ ሲላት ሐኪም ቤት አልሄድም ትላለች። አሁን በጣም ደህና ነኝ ትለዋለች ማለት ነው። ትንሽ ያዞረኛል እንጂ በጣም ደህና ነኝ እና ለሊ ተነሽ ሐኪም ቤት እኔ ሌላታል። እሱም ባቡሬ ከዛም በኋላ እሷም አልሄድም ስትል እንግዲህ ትከሻ ላይ ገደመበይና እንግዲህ እስኪ እኔ ልይሽ እያለ እንግዲህ ደበስ ደበስ ያደረገ ጨገላቷን እያሸላት ይገኛል ማለት ነው። ቤዛ እንግዲህ በይ ተናገሬ ፍቅር አንቺ ቤት ምን ታደርጋለች? እማዬ እኔ ምንም ነገር አላውቅም። እኔ ቤት ውስጥ እንግዲህ ተቀምጠ እናንተ ለማስጨነቅ ፈልጋ ነው እኔ ገዛ በሰጥሻለሁ ለማንም አትናገሪ ብላኛለች ብላ ውሸት ያወራች ነው። አንቺ ልትጨነቂ ስላልፈለኩ ከዛ ሩታ የዋሸችሽ ነው ስትላት፣ ፍቅር ትክክል አላደረገችም። አንቺ ዝም በይ። እንዴት እኔ እንደዚህ የተጨናነኩ ያወቀች? አዎ እማዬ ትላለች ቤዛ ማሚ እንዴት ፍቅር እንዴት ከምን የተነሳ እኛ ታስጨንቃለች? ታስጠንቃለች እቺ ልጅ ምን ባድርጋት ይሻለኛል? ምን ላድርጋት ማሚ። ፍቅርን ሳናናግራት እንግዲህ ማንንም ማመን አንችልም። ፍቅርን ቤዛም አንድ ላይ ሆኖ መናገር እንጂ። ተነሺ ቤዛ፣ ነይ ውሰጂኝ ቤትሽን። እዛ አንቺ ቤት ቁጭ ብላ ምን ማድረግ እንደፈለገችና ምን እንዳልፈለገች በደም በደንብ አድርጌ ጠይቃት አለሁኝ። እኔ ስንት ነገር አስባለሁ፣ አንሷ በእኔ ትጫወታለች። በይ ተነሺ እንትና እንግዲህ ፍቅርና የፍቅር እናት ወደ ቤዛ ያመራሉ። ሩታ ግን በጣም ተናዳለች። ቤዛ ውሾቷ ከሆነች ብላ እያሰበች ትገኛለች ማለት ነው። እንግዲህ ፍቅርን እንግዲህ እነ ቤዛ ቤት ቁጭ ብላ እኔ ቆይ ምንድን ነው ጥፋቴ እያለች እርስ በራሷ እንደ እብድ ታወራለች። ምንድነው ያጠፋሁት እያለችም ታወራለች። ወንበስር ቁጭ ብላ በር ተኳኩቶ ነበረ። ከዛ በሩን ሲኳኳ ዴቭና አዳይ ናቸው። ከዛ ስታያቸው ዴቪዬ መጣህለኝ ብላ ከተቀመጠችበት ብድግ ብላ ተነስታ እንግዲህ ዴቪዬ ትላለች። እንዴት ነሽ ፍቅር? ለምን መጣ ፍቅር ለምን ከቤት ወጣሽ? ደግሞ እዚህ ምን ትሰራ ያለሽ? አስጨነቅሽን እኮ እውነት እያለች በፈገግታ እንግዲህ ዴቪዬ፣ እንግዲህ የእውነት ግን ተጨንቀህ ነው የመጣኸው? አንተ ለን ተጨንቀህ ነው አዳይም አዎ፣ የፈለገሽ ነበረ። አንቺ ደግሞ ለምን መጣሽ አንቺ አዳይን ታጠራለው ዚን ደውን ሽ የመጣችው አዳይ ውጪ፣ ለምን በቀላይሽ አልፈለግም፣ ውጪ። እኔ ምን አጠፋሁ? ሁሉም አንቺ ወደ ቤቴ ከገባሽ በኋላ ነው ይሄ ሁሉ ችግር የተፈጠረው። ይቅርታ እንግዲህ የሆነ ነገር ሲፈጠር ሁሌ ባንቺ ምክንያት ነው ያለሽ እኔ ጥፋት የምን ነው ጋር እንደሆነ አላወኩም። ምን አጠፋሁ? ምን በደርኩሽ? ቤተሰቦችን እንግዲህ ሁሉም ነገር ቀምተሽኛል። ወንድሜን ዴቭንን ቃል ተሸኛል። ስለዚህ አንቺ ያልቀማሽን ነገር ምን አለ? ይኸው አሁን ብቻዬን አስቀርተሽኛል። ዴቭም ደግሞ ፍቅር ተረጋጊ፣ አዳይ ባላደረገችው ነገር አትውቅሻት፣ እሷ ምንም ጥፋት የለበትም። አጥፍታለች እንጂ ዴቭ፣ ከዚህ በላይ ምን ልታደርግ ነው ትላለች ፍቅር። አዳይ፣ አይንሽን ማየትም አልፈልግም፣ ውጪ። እሺ እወጣለሁ፣ እንደፈለግሻ፣ ሲቢ፣ እኔ ምንም ያጠፋቱ ነገር የለም። ከዛ አዳይን ውጪ ልትወጣ ስትል ዴቭ አዳይ ወዴት ይሄሽ ነው? ሲላት ጊዜ ውጭ እጠብቅሃለሁ አንተ ከሷ ጋር ጨርሰናና እኔ ውጭ እጠብቅሃለሁ ትለዋለች። እንግዲህ የፍቅር ተንኮል አውቃለሁ ነው ማለት ነው። አዳይና ዴቭ ሊገቡ ስለሆነ በሱ ምክንያት ታሳብባ ከቤት ጠፍታለች ማለት ነው። አዳይን ብድግ ብላ ተነሳ፣ ውጭ ወታ፣ ዴብን ትጠብቃለች። እንግዲህ አሹና፣ ዳይመንድ እና ሮማን ወይ ጉድ፣ ወይ ጉድ እንዴት ተዋረድን እያሉ ሮማን ትስቃለች። አንዳንድ ጊዜ እንደዚህ ያጋጥማል ኧረ ተው ዳይመንት ኧረ ተው ዳይመንት፣ የእኔ ቅሌት አትመለከትም። እኔ ነኝ ሁሌ እዚህ የምኖረው አንተስ እኮ ነገ አትመለስም። አረ ወይኔ ጉዴ እያለ የኔ ብሳል እንጂ እያለ አረ አባቴ ከአሁን በኋላ ማኔ ቤቴ ኮኖ ይላል ዳይመንት። አቤት አቤት ምንኛ አልክ ነው? ታዲያስ፣ እንግዲህ ይልቅ ሮምዬ ጥሬልኝ። ማንን ነው የምጠራለህ? የኔ ሻኪራ ጥሬልኝ፣ እንግዲህ ከእሷ ውጪ ማን አለኝ? እሺ እጠራልሃለሁ ትላለች፣ ሮምዬ ማለት ነው ከዛ ዓይንህ እንዲህ ብድብድ እያለ ነው እንዲህ እያለ የአሾ እሽ እያለ ዲስኮ ዳንስ እያለ እንግዲህ ቅልድበታል ማለት ነው። አሹ የዳይመንድ አንተ አላገዛሁም። ትላንትና ከባስቦርድ ወድ የመጣ ሞተር ሳይጠፋ አንተ እንዴት ሴቶችን ሰበሰብ? እኛ ማስበልን እንጂ አይተው ተው እንጂ፣ ዳይመንድ ተው እንጂ፣ ሩታዬን ሞታ ብትነሳ እንደ አንተ የጀመል ያለበት ወንድ አትመርጥም ይለዋል ከዛ ሮታም ከደረጃ ላይ እንግዲህ ወይ አሹ ጠራኸኝ ስትለው፣ ኧረ ሮታዬ እኔ ለምን አጠራሻለሁ? ሁሌ በእጄ ሁሌ በደጄ አለሁልሽ። ምን አስጠራኝ ሮታዬ? ይሄ ዳይመንድ ነው እንጂ የጠራሽ የፈለገሽ ይላል። ዳይመንድ ለምን ፈለከኝ የእኔ ሻኪራዬ? ምንድን ነው በጣም ኮራሽሳ ዛሬ ደብሮኛል እባክህ፣ ፊቴ ላይ ያስታውቃል። እኔ ሻኪራዬ እኔ እኔን ወንድምሽን ድብር ይበልልኝ እያለ፣ ኧረ ምን በወጣህ እያለ አሹን ደግሞ አቤት አቤት ማሽቃበጥ አቤት ማሽቃበጥ። ኤዳኒ ምን ማሽቃበጥ እያለ ሰው ትምህርት ተምሮ ድጊ ዛል አንተ በማሽቃበጥ ማስተርስ ሆነሃል እንዴ አንተ እስኪ ዝም በል። ምን አስቸኮለክ? ከሷ ጋር አይደለም እንዴ ማወራክ? ምን ጣልቃ አስገባህ? የእርጎ ዝም ይለዋል። የፍቅር መቀስ አቱን በኛለ አሾ ስቅስቅ ብሎ ይስቅበታል ማለት ነው አራ እያለ በሮታይኮ ፍቅር መጀመሪያ አይደለም የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለህዝባችን እያልኩኝ በዚሁ እሰናበታለሁ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ